ዛሬ ሩታ እና ጋሽዬ ለመጀመሪያ ጊዜ በአካል ተገናኝተዋል። ካስታወሳችሁ ከዚህ በፊት ቡታ ጅራ ላይ አብረሽ ሩታን ከጋሽዬ ጋር ላስተዋውቅሽ ብሎ ይዟት መጥቶ ልክ ጋሽዬን ስታይ ፈርታ ነበር ትታ የበረረችው። ዛሬም ደግሞ ተመሳሳይ፣ እንግዲህ ጽግዬ ቤቷ ይዛ ስትመጣ ጋሽዬ ቁጭ ብሎ ስታይ እንዴት እንደፈራች እንዴት እንደተንቀጠቀጠች፣ ከዛም በላይ ደግሞ ትትነዋ ወረድ ብላ መጀመሪያ እግር ነው የሳመችው። ቤተሰቦች እውነት በጣም ነው ደስ ያለኝ። ምክንያቱም በመጀመሪያ ለማንም ሴትም ሆነ ወንድ ማለት የምፈልገው በባላችሁ ወይም በሚስታችሁ እናትና አባት ወይንም በማታችሁ እንድትወደዱ እኔ መልካም ምኞቴ ነው እና መወደድን ፈጣሪ ያድላችሁ ይስጣችሁ። በመጀመሪያ ደረጃ ሲቀጥል ደግሞ ጋሽዬ ያራዳ ልጅ ነቄ ማለት ነው። ዛሬ ለሩታ ታቀላችሁ፣ እንዴት ነው አግባብ ተው። ቆንጆ ምክር ነው የሰጧትኝ እንግዲህ እኛ ሰዎች ስንባል ማለት ነው ዘጠና አምስት ፐርሰንት መልካም ነገርና አምስት ፐርሰንት መጥፎ ነገር ጎን ለጎን አድርገው ቢያቀርቡልን ጎልቶ የሚታየን አምስት ፐርሰንቱ ያመጥፎ የሆነው ነገር ነው። በጣም ብዙ ሰው እንደዛ ነው እና ዛሬ እንግዲህ የሩታ ትህትና ጎንበስ ብሎ የጋሽዬን እግር መሳም ሳይሆን የታያችሁ፣ በጣም ብዙዎቻችሁ ሩታ ምንድን ነው ለጋሽዬ ክብር የለሽ መነጽሩን አውልቂ፣ ምንድን ነው እንደዚህ የምትሆኙ እያላችሁ ነበር። ሰው ሲደነግጥ እኮ ምን እንደሚያደርግ እራሱ አያቅም። ገባችሁ አይደለ? አይታችሁ ከሆነ ከመጀመሪያ ጀምሮ እስከ መጨረሻ ቪዲዮ እስከሚያልቅ ድረስ ሩታ አንገቷ እንደፍታ ልክ እንደ ህፃ ልጅ ልብሷን በእጆቿ ስታድበለብል ነበር የምትታየው። ይሄ ደግሞ ከፍራት ከአክብሮት፣ እንደዛ ከእንደዛ ከእንደዛ አይነት ነገር የመጣ ነገር ነው እንጂ

መነጽሯን ማውለቅ አቅቷት አይደለም። ገባችሁ አይደለ? ሲቀጥል ደግሞ ማለት ነው ቤተሰቦቼ አንዳንዶቻችሁ አይኗን አሟት ነው ሁለተኛ ደግሞ ቅንድቧ ተበላሽቶ ነው የምትሉም ሰዎች አላችሁ። በመጀመሪያ ይህ መነጽር ካላወቃችሁ ማለት ነው ለዝነጣ የሚለበስ መነጽር እንጂ አይን ሲታመም ይሄ አይደለም፣ ይሄ መነጽር አይደለም የሚለበሰው። ሲቀጥል ደግሞ ማለት ነው ብዙ ጊዜ መልካም እንናገር፣ መልካም ነገሮችን ለአይናችን እንጋብዛቸው። ልክ አይናችን መልካም ነገር ባየ ቁጥር አሚሯችን ራሱ መልካም ነገር ነው የሚያስተጋባው። ገባችሁ ይመስላችኋልለ እና ዛሬ እንግዲህ ጋሽ ያው ታውቃላችሁ ትናንት ነው አዲስ አበባ የገባው። ሩትዬ ከናዳ ነገ ነው የሚሄደው እያለች ትገኛለች። ጋሽዬ ምን እንዳሏት ታቃላችሁ አራዳ የገባቸው። እኔ በነገራችሁ ላይ አንቱም አንተም ልል እችላለሁ። ቤተሰቦቼ ይቅርታ በዚህ ነገር ላይ እና መሄድ ከፈለግሽ መሄድ ትችላለች። ነገር ግን መጀመሪያ ካብሽ ጋር ያለው ነገር ሰላም አውርዳችሁ ታርቃችሁ፣ ከዛ በኋላ እዚህ አዲስ አበባ ላይ አንድ እንጀራ ለሁለት ካልበቃችሁና ከቸገራችሁ፣ ከራባችሁ ሄደች ሰርተች መምጣት ትችላለች። ማንም ሰው ይሄዳል ሊሰራ ሊመለሳል ናያላትኝና ይህን ያለበት ምክንያት ደግሞ ማለት ነው የሰው ልጅ የሆነ ቦታ እሄዳለሁ ወይም የሆነ ነገር አረጋለሁ ስል ያንን ሰው የሚከለከሉት ከሆነ በልህ በዛው አድርግ አድርግ ነው ውስጡ የሚለው እና ይህን ያለበት ምክንያት ሩታም መሄድ እፈልጋለሁ ያለች ከአብሬሽ ጋር ሰላም ስላልነበረች ነው አይደለ አሁን ከአብሬሽ ጋር ትታረቃለች ከዛ በኋላ ከናዳ የሚባል ነገር ወፍ የለም ማለት ነው ቤተሰቦች እና ጋሽዬ መምጣታቸው ደስ ብሎኛል ግን በእንደዚህ መንገድ ባይመጣ ደስ ይለኝ ነበረ ማለት አብሬሽ እና ሩታ መልካም ነገር ላይ እያሉ መልካም ነገር ተፈጥሮ ቢሆን አሪፍ ነበር ቢሆንም ግን ቀሽዬ በጣም የገባው ያራዳለች ማለት ነው። አሁን ግን ሜሪ ናት የቀረችው ሜሪ ልትጨፈጨፍ ነው ቤተሰቦች። ጽጌ ግን ታልፋለች። ጽጌ በነገራችን ላይ እሷም የገባት ናት። እና ያው አንችን አልፌ ሻለሁ። ለምን ሩታ ንዘ ስለመጣች ትናንትና ሩታ ቤት አላደረችም። ጋሽዬ መምጣቱን ስላወቀች ቤት አላደረችም ብላለች ጽጌ ማለት ነው። እኛ ግን ያው ስለፈራሽ ነው ሩታ፣ አጋጣሚዎች ምናምን እንደዚህ ስለተገጣጠሙባት ስለፈራሽ ቤት አላደረችም። ዛሬ ደግሞ ስትመጣ በጣም ደንግጣለች። ማውራት አልቻለችም። ከጋሽዬ ቃል፣ ከአንተ ቃል አልወጣ ምንም ነገር በለኝ እሺ፣ ያደርጋለሁ ብላ ነው ቃል የገባችሁ ማለት ነው። ይሄ ደግሞ ካናዳ ማትሄጅ ብሎ መከልከል ይችላል ጋሽዬ። በጠቀላይ ብቻ ስራ ሚሆን ድራማ ሚሆን ምንም ሚሆን ደስ የሚል ነገር አለው። እውነቴን ንምላቸው በተለይ ደግሞ አሁን መጨረሻው አካባቢ ሁሉም ታርቆ ሁሉም አንድ ሆኑ። መለያየታቸው ቤተሰቦች ስላችሁ አይለያዩም፣ ግን የሆነ ጋባላ አደለ እንደዛ ነው። ሲቀጥል ደግሞ በፍቅርም አንድ ላይ በብራንክም አብረው ይሰራሉ ሁሉም ማለት ነው። በአጠቃላይ ብቻ ጋሽዬ መምጣቱ አሪፍ ነው፣ ለመልካም ነገር ሆኗል። ቤተሰቦች ኔ ደስ ብሎኛል። በተለይ ደግሞ ደስ ያለ ነገር ሩታ ያሳየችው ትትና ማለት ነው። ለጋሽዬ ያሳየችው ትትና ደስ ያለ። ከዛ በላይ ደግሞ ሰው ማንም ቢሆን በትልልቅ በእናት በአባት እንደዚሁም በአማትና አማች አማት ነው የሚባለው ሁለቱ ይመስለኛል። ና ሲወደድ ሲከበር ማየት አያስደስትም? ቤተሰብ ያስደስታል። ና ለማኑ ምክት ይበላችሁ።